ትናንት አባቶቻችን ተስማምተውባቸው ቤተሰብ፣ ማህበረሰብና ሀገርን የገነቡባቸው ቃላት፣ ጽንሰ ሐሳቦች፣ መርሆች፣ ድርጊቶች እና እነሱንም የፈጸሙባቸው ወኔዎች ላይ ለምንድን ነው ዛሬ መስማማት ያውቃተን? እንዲሁም ደግሞ ሰውነታችንን በማሳጣቱ ደረጃስ ምን ያክል አስተዋጽኦ ያደርጋሉ እነዚህ አለመግባባቶች? እሲናዚና ተያዥ ጉዳዮችን እናንሳ። ከዛ በፊት ግን እንደተለመደው የወጌ ገላ ሳሙና ላለፉት ስድስት ዓመታት ሳዘጋጀው ስታጠበት የነበረ ሳሙና እኔም፣ ቤተሰቦች፣ ወዳጆች ስንታጠበት ቆይተናል። ኤዲብል ከሆኑ ለምግብነት የሚሉ ዘይቶችን ተጠቅም ያዘጋጀዋለሁ ይህን ሳሙና ፋንሲ እንዲሆን ወይም ደግሞ ተወዳጅ እንዲሆን ብለን ወይም አረፋ እንዲያወጣ እንዲኩረፈረፍ፣ ረጅም ጊዜ እንዲያገለግል፣ ደረቅ እንዲሆን ብርካቴ እንዲኖረው ብለን የምንጨምርበት ምንም አይነት ኬሚካል የለም። እነዛን ኬሚካሎች በማስቀረታችን በፊት በሌሎች ሳሙናዎች ስንታጠብ ጸጉራችን ይነጣ፣ ይገረጣ፣ ቆዳችንም እንደዚሁ የነበረው አሁን ማስቀረት ይችለናል። በዮጌ ገላ ሳሙና ስንታጠብ ቆዳችን ጸጉራችን ተፈጥሮ አይወዙን በቀላሉ መመለስ እንዲችል አግዞታል፣ ተረድቶናል ማለት ነው። በ175 ግራም አዘጋጅቸዋለሁ፣ ሦስት መቶ ብር ይሸጣል። እኛ እንደተጠቀምንበት አንተም እንድትጠቀምበት እንመክርሃለን። የምታገኝበትን የጉግል ማፕ አድራሻ እዚህ ቪዲዮ ስር አስቀምጠልህና ያንን ጉግል ማፕ ላይ ኮፒ ፔስት ሰርች በማድረግ እዚሁ አዲስ አበባ ውስጥ በተለምዶ ሜክሲኮ ኮሜርስ አካባቢ ታገኘዋል የወጌ ገላ ሳሙና ስትላቸው ይህን በሰባ አምስት ግራም የተዘጋጀውን ሦስት መቶ ብር ብቻ ይሸጡላል እስከ መቼ ድረስ ነው በዚህ ሳሙና የምታጠበ እስክትል ድረስ እጅግ ይበረክታል እንግዲህ ለቆዳና ለጸጉርህ እኛ እንደተጠቀምነው አንተም እንደምትጠቀምበት ተስፋ እናደርጋለን ከዚያ ያለፈ ግን የወጌ ገላ ሳሙናን ስትገዛ በዚህ በአባወራ ዩቱብ ቻናል ትውልዳችን ላይ በተለይም ደግሞ ወንዶቻችን ላይ የተቃጣውን የማለጭ ስራ በመቀልበሱ ረገድ ታግዘናለህ ትተባበረናለህ ማለት ነው ወደ ዛሬው ቪዲዮ እንሂድ። ጀግናው እንዴት አለ? ዛሬ ማንሳት የፈለግኩት ከቅርብ ዓመታት ወዲህ ወይም ከቅርብ አስርት ዓመታት ወዲህ ትውልዳችን ነባር በነበሩ በሆኑ ምንም አዲስ ባልሆኑ ለረጅም ዘመናት ትውልድ የመጣባቸው ትውልድ የተሰራባቸው በተሰራባቸው ቃላት፣ ጽንሰ ሐሳቦች፣ መርሆች እንዲሁም ደግሞ ድርጊቶችና ተያያዥ ጉዳዮች ላይ መግባባት እያቃተው መምጣቱን ሳስብ አንድ ሁለት ነገር ከአንተ ጋር እንወያይ በሚል ነው ይህን ርዕስ የመረጥኩት። ዳቦሊሽን ኦፍ ማን፣ ከዚህ በፊት ወመዘክር በብሔራዊ ቤተ መጽሐፍት እና ወመዘክር አዳራሽ አንድ ራሱን የቻለ ውይይት አድርገንበታል። እዛ ላይ አንድ ፕሬዘንቴሽን ይሰርቻለሁ። እሱንም ደግሞ እንዲሁ በዩቱብ እዚሁ የአባወራ ዩቱብ ቻናል ላይ አስቀምጭልሃለሁ። ዳቦሊሽን ኦፍ ማን መጽሐፏ በጣም ጥቂት ነች፣ ገጾቿ በጣም ጥቂት ናቸው። የመጽሐፉ ገጾች በጣም ጥቂት ናቸው፣ ነገር ግን በጣም የታጨቁ ብዙ ቁም ነገሮች ያሉበት መጽሐፍ ነው እንድታነበው እመክርሃለሁ። ከዚህ በፊትም አንብቡት ብያለሁ። ብዙ ፕሮፌሲ የሚመስሉ ነገሮች ትንቢታዊ የሆኑ ነገሮችን የምታገኝበት መጽሐፍ ነው። በእኔም ራሴ በተደጋጋሚ ባነበብኩት ቁጥር የተለያዩ ከዚህ በፊት ያላገኘኋቸውን እውቀቶች ወይም ጥበቦች እያገኙበት የመጣሁበት መጽሐፍ ነውና ከዚህ ጋር በተያያዘ ታዲያ እነዚህን ጉዳዮች አሁን ከማነሳው ርዕስ ጋር በተያያዘ እነዚህን ጉዳዮች አንስቼ ሳስብ ሳሰላስል፣ ይሄ ዳብሉሽን ኦፍ ማንን መጽሐፍ አለማስታወስ አይቻልም። ጸሐፊው ሴ ኤስ ሊዊስ በተደጋጋሚ እዛ መጽሐፍ ውስጥ በተለያየ አገላለጥ አስቀምጦታል። እሱ ምንድን ነው ወደፊት የታየው ነገር፣ ወደፊት የሚሆነው ነገር ብሎ ያስቀመጠው እሱ በነበረበት ጊዜ ላይ ፍንጮ የታየው ነገር ትውልዱ እስከዛሬ ከመጣበት ስርዓት እስከዛሬ ይዞት ከመጣው በቅብብሉ ይዞ ከመጣው ስርዓት ባፈነገጠ ቁጥር እሱን በገነቡት ማንነቱን በሰጡት ቃላት ጽንሰ ሀሳብ፣ መርህ፣ ድርጊት፣ ወኔዎች ከነሱ በተለየ ቁጥር ከአባቶቹ ፈለግ ከአባቶቹ መንገድ መውጣት ብቻ ሳይሆን ሰውነቱንም ጭምር እንደሚያጣ ይናገራል። ሰውነቱንም ጭምር እንደሚፈርስ ይናገራል። ሊዩስ ይህንን በግልጽ ሲያስቀምጠው ምንድን ነው የሚለው በዛ ወቅት መነሻ የጽሁፉ መነሻ የሆነው ወይም ደግሞ የዚህ ትምህርቱ መነሻ የሆነውን አንዱ መጽሐፍ ጠቅሶ ሲናገር ይህንን ስራ የሚሰሩት መሃይሞች አይደሉም። ይህን ስራ የሚሰሩት አምባገነን የጦር መሳሪያ የያዙ ሰዎች አይደሉም። ይህን ስራ የሚሰሩት ትውልዱን ይቀርጻሉ ተብለው ትውልዱን ይቀርጻሉ ተብለው ከፊት የቀረቡት ምሁራኑ ሊቅና ሊቃውንቱ ናቸው። እነሱ ናቸው ይህን ትውልድ የሚያጠፋ ስራ የሚሰሩት ሊቃውንቱ። እንዴት አድርገው ትውልዱን ከተፈጥሮ ሰውነት ተፈጥሮ ከመጣበት ማንነቱ ከእሴቱ፣ ከቫሊዩ ከትውፊቱ እንዴት እንደሚለዩት እዛ መጽሐፍ ውስጥ በግልጽ ያስቀምጠዋል። ምናልባት ማብራሪያ ብዙ ማብራሪያ ላይኖሩ ይችላል እያንዳንዱ አረፍተ ነገር ውስጥ ግን እያንዳንዱ አንቀጽ ውስጥ ግን ፓራግራፍ ውስጥ ግን በጣም ብዙ መልእክቶች አሉት እባካችሁ ጊዜ ካላችሁ ሂዱና አንብቡት ዛሬ እኛ ጋር እየተፈጠረ ያለው ነገር ይሄ ነው እኛ ጋር እየሆነ ያለው ነገር ይሄ ነው ባልና ሚስት አባትና ልጅ እርስ በርስ መግባባት እስካይችሉ ድረስ አዚፍ ከዛ በፊት ይሄ ቃል አልነበረም እንዴ ዛሬ ነው እንዴ ይሄ ቃል የተፈጠረው እስክንባባል ድረስ ቃሉ ነበር እኮ 10 አመት 20 አመት አይደለም እኮ 100፣ 200 አንድ 1000 አመትም ነበር ያ ቃል ዛሬ ግን ያ ቃል ልክ እንደ አዲስ አዲስ እንደተገኘ አዲስ እንደተፈጠረ ቃል አባትና ልጅን የማያስማማ ሆኗል። ትውልዱን የማያስማማ ሆኗል። አለማስማማት ብቻ አይደለም ወደ ግጭት የሚዳረገንም ሆኗል። ይህን ነው እንግዲህ ሲኤስ ልጅ ደግሞ ደጋግሞ የሚናገረው ቃላቶች የሚበይኑት ትርጉም፣ ጽንሰ ሐሳቦች የሚያስተላልፉት መልእክት መሪዎች የሚጠብቁት እሴት፣ ድርጊቶች የሚፈጽሙት ጽድቅ፣ እነዛን ድርጊቶችንም ስለ ጽድቅ የምንፈጽምበት ወኔ ከትውልድ ወደ ትውልድ በትውፊት ተቀባብሎ የሚመጣ ነው የመጣ ነው። ያ ደግሞ እኛን የገነባን ነው። ማህበረሰብን የገነባ ነው። ሀገርን የገነባ ነው። እነዚህን ነገሮች ኮምፕሮማይዝ ባደረግን ቁጥር እነዚህ ነገሮች ላይ እነዚህን ነገሮች በሸረሸርን ቁጥር በተለይ ደግሞ የተማሩ የሚባሉት ሊቅና ሊቃውንት የሚባሉት አይደለም እኮ ትርጉሙ እንደዚህ ማለት ነው ብለው ትናንትና አባቶቻችን ያልሰጡትን ያልተጠቀሙበትን ትርጉም ኢቨን ዘው ትርጉሙን እንኳን ቢያውቁት ወይም ደግሞ ሌላ ሁለተኛና ሶስተኛ ትርጉም እንዳለው እንኳን ቢያውቁት፣ ሀገር የገነቡበት፣ ማህበረሰብን የገነቡበት፣ ትውልድን ያቆዩበት፣ ያስቀጠሉበት፣ ትውፊትን ያስቀጠሉበት ትርጉሙ ግን ያ እንዳልሆነ እያወቁ ሆም ብለው ትውልዱን፣ አዲሱን አሁን የሚገኘውን ትውልድ ያሳስቱበታል። ስለዚህ በዚህ በአዲስ ትውልድ በአዲስ ማንነት በአዲስ ብያኔ ይሄ ትውልድ ሲሰራ ምን ይሆናል? ከትላንቱ ከአባቱ ከአያቱ ከቅድመ አያቱ እየተቆራረጠ ይመጣል። ከአባቱ ከአያቱ ከቅድመ አያቱ እየተቆራረጠ ከመጣ ደግሞ እነሱ ሲያቀብሉት ሲቀባበሉት የነበሩት ትውፊት እሱ ጋር ይወድቃል፣ ይቀራል ማለት ነው። አይቀበለውም፣ አይቀጠልበትም፣ አይሰራበትም፣ እነሱንም አይመስልበትም። እነሱን ካልመሰለበት ማንነቱን ጣለ ማለት ነው። እነሱን አልመሰለበትም እና አባቱንም አይመስልበትም። ያ ደግሞ ተፈጥሮን ጣለ ማለት ነው። ሰውነቱን ጣለ ማለት ነው። ሰውነቱ ፈረሰ ማለት ነው። ልከኛ ተገቢና ጽድቅ የሆነን ድርጊት ለመፈጸም ወኔ ያስፈልገናል። ወኔ ማለት ትዕቢት ማለት አይደለም። ወኔ ተፈጥሯዊ ነው። በተፈጥሯችን ውስጥ ያለ ነው። በትውፊታችን ተቀባብለን የመጣ ነገር ነው። ያ ወኔ በሕይወት እስካለን ድረስ አባታችን ደስ የሚያሰኘውን ጽድቅ እንፈጽምበት ዘንድ ደስ የሚያሰኘውን ልክ የሆነ ነገር እንፈጽምበት ዘንድ ተገቢ የሆነውን ነገር ስንፈጽመው ስለፈለግን ደስ ስላለን ስላሰኘን ሳይሆን ተገቢ ስለሆነ መፈጸም ስላለብን እንፈጽመው ዘንድ የምንቀጣጠልበት ንዴት እሳቱ ድራይቡ ነው፣ ፍሌሙ ነው፣ ወይም ደግሞ ፊውሉ ነው። ወኔ ማለት ስለዚህ ቃላትን ከሚበይኑት ትርጉማቸው ስንለያቸው ጽንሰ ሀሳቦችን ትላንትና ሲያስተላልፉት ከነበረው ከቆዩት መልእክታቸው ስንለያቸው መርሆችን፣ ፕሪንስፕሎችን ማህበረሰባችን፣ ሀገራችን፣ ትውልዳችን የመጣበትን መርህ ዊች ሚንስ እሴቶቻችንን የጠበቀበት መርህ ፕሪንስፕል፣ ትውፊት ከነዛ ስንለያቸው ድርጊቶችን ከምንፈጽምበት ጽድቅ ከወኔውም ስንለያቸው ትውልዳችን ማንነቱን እያጣ ይመጣል። አልጫ የሆነ ይመጣል ማለት ነው። አልጫነት በእኛ በአባወራ ኮንቴክስት፣ ባባወራው አውድ አልጫነት ምንድነው? ፈሪነት ማለት ብቻ አይደለም። ከዛ ያለፈ ትርጉም አለው። አልጫነት ከዚህ በፊትም ተናግረዋል። አልጫ ነው ስንል፣ ሄኖክ አልጫ ነው ስንል፣ ከተፈጥሯዊ ሰውነቱ ሲርቅ ሲሸሽ፣ ተፈጥሯዊ ስጦታውን ተፈጥሯዊ በረከቱን ተፈጥሯዊ መክልቱን በተለይም ደግሞ በእኛ ስፔሲፊካሊ ወንድነት መክሊቱን ሲንቅ ሲጥል ሲቀብር አልጫ ሆነ እንላለን። አልፎ ተርፎም ማንነቱን ሲንቅ ሲጥል ሲቀብር ኢትዮጵያዊ ማንነቱን እና ሌሎችንም ማንነቶቹን እሱን የሚገልጹትን እሱን ዲፋይን የሚያደርጉትን እሱ ብቻ አይደለም አባቱ፣ አያቱ፣ ቅድመ አያቱ ዲፋይን ሲደረጉበት የነበረ ማንነቱን ሲንቅ ሲጥል፣ ሲያሽቀነጥር ሲቀብር ያ ሰው አልጫ ሆነ እንላለን። ዲሞራላይዝድ የተደረገ ሰው ነው። በቁሙ በሕይወት እያለ የሞተ የተኮላሸ ጽድቅ መስራት የሚችልበትን ወኔ ያጣ ሰው ነው የሚሆነው። ይህንን ማን ነው የሚያደርገው? እንደዚህ እንዲሆን ትውልዳችን ማን ነው የሚያደርገው? ማየማን አይደሉም፣ ይህንን የሚያደርጉት ሊቅና ሊቃውንቱ ናቸው ይላል። እኔ ብቻ አይደለሁም፣ ይህን እኔ አይደለሁም ያልኩት፣ ይቅርታ ሲ ኤስ ሉዊስ ነው የሚለው። በቃ ለእሱ በወቅቱ ተገልጾለት የተናገረው ሲ ኤስ ሉዊስ ነው የሚናገረው ይህን ነገ መግባባት የማንችልበት ደረጃ የሚያደርሱ አወቁ ብለን ያሳውቁናል ብለን ከፊት ያስቀመጥናቸው የምንሰማቸው ሊቃውንት ናቸው። በአስተውሎት በጥንቃቄ የማንታዘባቸው የማንመረምራቸው ከሆነ እነሱ በአፍጢም ለተደፉለት ለዛ አገዛዝ ሲሉ እነሱ በወዳደርነት ላደሩለት ለዛ አገዛዝ ሲሉ በተማሩበት ትምህርት አራት ዐይና በተባሉበት ካባ ላንቃ በደረቡበት ማስትሬትና ዶክትሬት በሰሩበት እውቀታቸው ትውልድን ከተፈጥሮ ያርቁታል፣ ከማንነቱ ይለዩልታል። ያን ጊዜ እርስ በርሱ መግባባት እስካይችል ድረስ በአንድ ሲምፕል ቃል በአንድ ጥቂት ቀላል መሰረታዊ በሆነች ቃል ምናልባትም ሶስት ፊደል ባላት ቃል አራት ፊደል ባላት ቃል ለዘመናት ለአምስት መቶ ለአንድ ሺህ ዓመታት እኮ አባቶቹ አያቶቹ ቅድመ አያቶቹ በዛች ቃል ተጠቅመው አልተቸገሩም። የምትበይነውን ትርጉም የምታስተላልፈው መልእክት እሴታቸውን ትውፊታቸውን ጠብቀውበት ሀገር ገንብተውበታል። በዛ ቃል ተጠንቅቀውበት ያ ትርጉም ይሄ ነው ያ ቃል የሚበይነው ትርጉም ይሄ ነው ብለው ተጠንቅቀውበት፣ ዛሬ እኛ ጋር ስመጣ ያቺ ሶስት አራት ፊደል ያላት ቃል ታባላላች። አዚፍ ትናንትና በቁፋሮ ኮጎራችን የተገኘች ወይም ደግሞ ትናንትና ከዛፍ ላይ ተሸምጥጣ የመጣች ይመስል ድረስ ላይክ ታሪክ እንዳልነበራት ትውፊት እንዳልነበራት ያቺ ቃል እስኪ እንዳው ምሳሌ እናንሳ። አሁን ይህንን ያነሳሁት ሰሞኑን ጃነርባ ከሚለው ቃል ጋር አንድ ቪዲዮ ሰርቼ ነበርና፣ በዛ ቃል ላይ ዛሬ ትላንትና ስለሰራሁበት አይደለም። ያንን ቪዲዮ ለረጅም ጊዜ ለወራት ትጽፍበትም ጭምር ከብዙዎች ጋር መስማማት አልቻልም። በዛ ቃል ከብዙዎቹ እንደኔ አይነቶቹ የዲፕሎማ ሽፍታዎቹ ያልተማሩት ማይቹ ጋር አይደለም ከሊቅና ከሊቃውንቱ ጋር መስማማት አልቻልም። እንደውም ከሊቅና ከሊቃውንት ከተባሉት ሊቅና ሊቃውንት ወይም ደግሞ ሊቃሊቃውንት ከተባሉት ጋር ራሱ ከፍተኛ ተቅጻጽም አስደርሶብኛል አድርሶብኛል። ወይም ደግሞ ለምንድን ነው እንደዛ ያደረሰብን? ይሄ ቃል አዲስ ቃል ነበር እንዴ? ትናንትና የነበረ አልነበርም? ዛሬ የመጣ ቃል ነው? ዛሬ ከሰማይ ዱብ ያለ ቃል ነው? ዛሬ ላይ ለምን አዲስ ተርጓሚ ሊሰጠው ተፈለገ? አባቶቻችን እንደዛ ብለው ተርተረው አልተጠቀሙበትም? ያንን ቃል ጃንደርባ የሚለውን ቃል ምን ያክሎች ታውቋላችሁ? እስቲ ምን ያክሎች ወደ ኋላ ሄዱና ታሪክን መርምሩና ምን ያክሎቻችሁ ናቸው ጃንደርባ የሚለውን ቃል ለልጆቻቸው ሲጠቀሙ ይሰማችሁ? የቡድን ቃል አድርገው ሲጠቀሙበት፣ የህብረት ቃል አድርገው ሲጠቀሙበት፣ የማህበረሰብ መጠሪያ አድርገው ሲጠቀሙበት የሰማችሁ ምን ያክሎቻችሁ ናቸው? ለምንድን ነው ዛሬ እንደዚህ ልክ አዲስ እንደ ግኝት አዲስ እንደ ተገኘ ሌላ አይነት ትርጉም ተሰቶት በፊት ከሚበይነው ትርጉም ይልቅ ሌላ ዴፊኒሽን ተሰቶት የመጣው ትውልዴን መለያ መጠሪያ አድርጎ የተሰጠው ለምንድነው? እስቲ አንድ ምሳሌ እንጠቀም። ጀስት የመጣልኝ ምሳሌ አቃኑት፣ ትክክል ካልሆነ ምናልባት ማለት ነው። አንድ ሰው ዲዳ ሊሆን ይችላል። ዲዳ ያደረጉት መናገር እንዳይችል ያደረጉት ሆን ብለው ሰዎች ናቸው፣ ምላሱን ቆርጠውት። ምላሱን የቆረጡበት ጽድቅ ሲሰራበት አይደለም፣ ጽድቅ ሲናገርበት አይደለም። ወይም ደግሞ ጽድቅ እሰራበታለሁ እውነት ኡነት እመሰክርበታለሁ ብትገድሉኝም ግደሉኝም ብሎ ደረቱን ነፍቶ እውነትን ሲናገር እውነትን ሲመሰክርበት አግኝተው አትናገር ቢሉት አልሰማ ብሏቸው እንግዳውስ ብለው ምላሱን የቆረጡበት አይደለም። ይሄ ሰው የሆነ ቦታ ላይ ስራ ሊቀጠር ፈልጎ ስራ እዛ ቦታ ላይ ቫካንት ስፔስ አለና ሰራተኛ ይፈልጋሉ። ነገር ግን እዛ ቦታ የሚቀጠረው ሰው በምንም አይነት መልኩ አንድም ቃል እንዳይተነፍስ ይፈለጋል እንበል። ስለዚህ ይህ ሰውዬ ያንን ስራ ፈልጎ ገባ፣ ወይም ደግሞ ያንን ስራ ሰራለሁ ብሎ ከገባ በኋላ ቃል እንደተነፍስ ስለማንፈልግ ና ብለው በግድ አስገድደው ምላሱን ይቆርጦታል። ይህ ሰውዬ ድዳ ሆነ። ዲዩቲንክ ይህ ሰውዬ ድዳ የሆነበት ጉዳይ የስራ ጉዳይ የቦታ ጉዳይ የአዛ ጋር የሚፈጽመው ድርጊት ጽድቅ ሆኖ ተገኝቶ እነሱ ያንን ጽድቅ እንዳይሰራ፣ እንዳይናገር፣ እንዳይመሰከር ነው ምላሱን የቆረጡት አይደለም። በቃ እዛ ቦታ ላይ ተገኘ። እዛ ቦታ ላይ ግን የሚገኘው ሰውዬ ዲዳ እንዲሆን ይፈልጋል። ስለዚህ ወዶ ሰው በግዱ ጎትተው ምላሱን ቆረጡበት። ያ ሰውዬ ከዛ በኋላ ከዛ በኋላ ሳም ካይንዶ ጽድቅ ቢሰራ የሆነ መልካም ነገር ቢሰራ ዲዳነቱ ያንን ጽድቅ አሰርቶታል ወይም ደግሞ ጽድቅ ሊሰራበት ፈልጎ የጽድቅ ስራው ዲዳ እንዲሆን አድርጎታል። ምላሱን ዋጋ አስከፍሎታል ተብሎ ይነገራል አይነገርም። ይሄ ሰውዬ ሺ ጊዜ ጽድቅ ቢሰራ መልካም ነገር ቢሰራም ደግሞ ዲዳነቱ ተቆለጳጵሶ አይነገርም። ምክንያቱም ዲዳነቱ ከጽድቅ ስራው ጋር አይገናኝም። ጽድቅ ሲሰራ የከፈለው ዋጋ አይደለም የምላስ መቆረጥ። ካንድ ተረድታችሁኛል ብዬ አስባለሁ። ነገር ግን ጽድቅ ሲሰሩ ስለከፈሉት ዋጋ ያ የከፈሉት ነገር ቅጽል ስም የሆነላቸው በዋነኛው እናትና አባቶቻቸው ባወጡላቸው ተጸውዖ ስማቸው ላይ ተደርቦ ቅጽል ስም የሆነላቸው ግን ብዙ ቅዱሳን እናውቃለን። ስለ ጽድቅ ስራ ሲሉ አይናቸውን ያጡ፣ አይናቸው የፈረጠ፣ ለአንበሳ የተወረወሩ፣ እግራቸው የተቆረጠ፣ ለአራዊት የተሰጡ፣ እሳት ውስጥ የተጣሉ ብዙ ሰዎችን እናውቃለን። ያ ስለ ጽድቅ ስራ የከፈሉት ዋጋ ያስከፈላቸውን ዋጋ ጠቅሰን እንደ ቅጽል ስም እንጠቀምበታለን። በዛ ደግሞ እኛም አናፍርበትም፣ እነሱን አያፍሩበትም። በስዕላችን በንግግራችን እነሱን በምንጠቅስበት ጊዜ እንጠቀምበታለን አይደለም ለጽድቅ ስራ የተከፈለ ዋጋ ስለሆነ ያንን አርያነት እንድንይ ስለምንፈልግ ያንን አርያነት መከተል ስለምንፈልግ ያስታውሰናል። ይህ ሰውዬ ዲዳ ሆነ ሲባል ወይም ደግሞ ዲዳው ሄኖክ ሄኖክ ዲዳው ዲዳው ሄኖክ እየተባለ ሲጠራ ለምንድን ነው ዲዳው ያላችሁት? ጽድቅ ስራ አለው ሲል፣ ስለ እውነት ሲናገር፣ ስለ እውነት ሲመሰክር ጠላቶች ምላሱን ቆርጠውታልና ስለዚህ እኛም ስለ እውነት ልንመሰክር ከፈለግን ይህ ዲዳውን ሄኖክ መንገድ መከተል አለብን። ምላሳችንን እስኪቆርጡን ድረስ ምላሳችንን ቢቆርጡን እንኳን ምላሳችሁን እንቆርጣቸዋለን ብለው ቢዘቱብን እንኳን የእሱን ፈለግ እንከተላለን እንላለን። ስለዚህ ለልጆቻችን ምናልባት ቅጽል ስም ብናወጣ እንደዛ ብናወጣ አይገርምም፣ ምናልባት አይገርምም። የነዛን ሰዎችም ፈለግ እንከተላለን ብለን ማህበራችንን፣ ህብረታችንን በእነሱ ሰዎች በዛ ቅጽል ስም ብናካትተው ብንሰይመው አይገርምም፣ ምክንያቱም ያንን ስም ያሰጣቸው ስለ ጽድቅ የከፈሉት ዋጋ ስለ ጽድቅ ስለ ጽድቅን ለመስራት የከፈሉት ዋጋ ስለሆነ ማለት ነው እንደዛ ነው የምንወስደው አደለ አይደለ ትርጉሙ እንግዲህ ከታር ከተሳሳትኩኝ አርሙት ወይም ደግሞ ሀሳብ አስተያየታችሁን ስጡኝ ከዛ ባሻገር ግን ከዛ ባሻገር ግን ይሄ ሰውዬ ለጽድቅ ሳይሆን እንደዚሁ አንድ ቦታ ላይ ስራ ሊሰራ ገባ። እዚህ ቦታ ላይ ድምፅ መሰማት የለበትም፣ ድምፅን እንድንሰማው አይፈልግም አንፈልግም ማሉት ስራ እየሰፈሩ ይሰጡታል። ያንን ስራውን ይሰራል፣ ግን ምላሱ ይለፈልፋል ምናልባት። ስለዚህ ባክን ዝም በል ብለው ምላሱን ቆረጡት። ይህ ሰው የሌላ ቦታ ላይ ሄዶ በሰራው ስራ ምናልባት ከሌሎች ሰዎች ዘንድ የእሱን ስም ከያዙ ከሌሎች ሰዎች ዘንድ ለመለየት ዲዳው እንትና ልንለው እንችላለን እንጂ ስለ ጽድቅ የከፈለው አይደለም፣ ያ የተቆረጠ ምላሱ ያ የተቆረጠ ምላሱ አይሆፕ ተረፍታችሁኛል ብዬ አስባለሁ። ስለዚህም ስሞች ያለ ምክንያት አይሰጡም። ስሞች ያለ ምክንያት አይሰጡም። ቃላት ያለ ምክንያት አይሰሩም። እነዛ ቃላት እነዛ ስሞች የሚበይኑት ትርጉም አለ። ዲፋይን የሚያደርጉት የሚያስተላልፉት ይህ ነው እንዲህ ማለት ነው ብለው የሚገልጹት አለ። ጽንሰ ሐሳቦችም እንደዛው የሚያስተላልፉት መልእክት አለ። መርህ ብሎ አንድ ማህበረሰብ የያዘው ፕሪንስፕል መርህ የሚለውም ነገር ደግሞ እንዲሁ የሚጠብቀው እሴት፣ ትውፊት አለ። እነዚህን ነገሮች ቃላትን ከትርጉማቸው ዲፋይን ከሚያደርጉት ትርጉም ስንለያቸው ጽንሰ ሐሳቦችን ዲፋይን ከሚያደርጉት ወይም ደግሞ ከሚያስተላልፉት መልእክታቸው ስንለያቸው በአውቀናል፣ በተመራመረናል ስም ስንለያቸው መሪዎችንም እንዲሁ ደግሞ ከሚጠብቁት እሴት፣ ትውፊት ከሚያስቀጥሉት ትውፊት ስንለያቸው የጽድቅ ድርጊቶችንም እንዲሁ ከወኔያቸው ስንለያቸው ወኔ አልባ ስናደርጋቸው ወኔ ቢስ ስናደርጋቸው፣ በእርግጠኝነት ያ ትውልድ ትናንትና ከመጣበት ከአባት ከአያት ከቅድም አያቱ የሚቆራረጥ ነው የሚሆነው። የሚቆራረጥ ነው የሚሆነው። እርስ በእርሱ መግባባት አይችልም። ሰውነቱን ማስጠበቅ አይችልም። ሰውነቱን ማስቀጠል አይችልም። ስመት ሮፍ ታይም የጊዜ ጉዳይ ነው የሚሆነው። እርስ በራሱ መግባባት አይችልም፣ አይደለም፣ አይግባባም። አይደለም እርስ በራሱ የሚጠፋፋ የሚበላላ ትውልድ እየሆነ ይቀጥላል እንጂ። አስቡበት ወንድም ዓለም አስቡበት። ገና ለገና እንትን የሚባለው ሊቅና ሊቃውንት ይሄንን ነገር ስለተናገረ ተብሎ ለሱ ጥብቅና መቆም አይደለም። እገሌ ለተባለው ሊቃ ሊቃውንት ጥብቅና በመቆም ጽድቅ አይገኝም። የሚሰጣችሁን ሁሉ ዝም ብላችሁ አትጋቱ፣ መርምሩ። ምክንያቱም ሲኤስ ሊዩስ ያልኳችሁ እንግዲህ ዛ አቦሊሽን ኦፍ ማን መጽሐፍን አንብቡት። አሁን ትወዱታላችሁ ነው። በጣም የመማርበት መጽሐፍ፣ በጣም ጥቂት ገጽ ነች። ስልሳ ገጽ አምሳ ገጽ አላቅም፣ እንዲህ እንደ የህትመቱ መጠን፣ ወረቀቱ መጠን። ግን አሁንም ተምሬ እንኳን ያልጨረስኩት መጽሐፍ ነው እሱ። መጽሐፍ አንብቡት። ሰው መሆን አትችሉም። እርስ በርሳችሁ መግባባት አትችሉም። መግባባት እስከማትችሉበት ደረጃ ትደርሳላችሁ። ይህንንም ደግሞ የሚያደርጉት ማህየሞች አይደሉም። ሊቅና ሊቃውንቱ ሊቀ ሊቃውንቱ ናቸው። ይህንን የሚያደርጉት የተማሩት ናቸው። እሱ በወቅቱ የገሰጻቸው ሰዎች የዩኒቨርሲቲ መምህራን የነበሩ የልጆች መማሪያ መጽሐፍ አዘጋጅተናልና እስቲ ገምግምልን ብለው ሰጥተውት በዛ ታዝቦ ነው ይህንን ተግሳጽ የሚያስተላልፍ የነበረው። ይሄው አሁን ላይ እንግሊዝ ሀገር እርስ በእርስ መግባባት የማይችሉበት ደረጃ ደርሰዋል። እኛም ሀገር ነገ ይመጣል። እነሱ ጋር ሁሉም ነገር አላቸው። ላይክ ቴክኖሎጂው አላቸው፣ ሀብቱ አላቸው፣ ዕውቀቱ አላቸው፣ ገንዘቡ አላቸው አይደለም። ነገር ግን እንደ ሰው የመቀጠል ነገራቸው እየጠፋ ኢምንት እየሆነ ነው። መጋባት የማይችሉበት መዋለድ የማይችሉበት ቢጋቡ እንኳን መውለድ የማይችሉበት ቢወልዱ እንኳን ዘራቸው የሚቀጥልበት ትውልድ የሚቀጥልበት እስካይሆን ድረስ እየሆኑ ነው። እኛም ወደዛው ነው የምንሄደው። ይሄ እንግዲህ የጃንደርባውን ትውልድ አንስቼ ባለፈው በሰራሁት ቪዲዮ ላይ የተለያዩ ሰዎች አንድ ሰው ፍለፊት በቴሌግራም ገጽ ላይ፣ ሌሎች ደግሞ ቦስት በቴሌግራም በውስጥ መስመር ይሄ ማለት እኮ ይሄ ነው ይሄ ማለት እኮ ይሄ ነው ብለው ሊያስረዱኝ ይሞክራሉ። ምንድነው የምታስረዱኝ ወንድም ማለት? ጃንደርባ የሚለውን ቃል አሁን አዲስ ሆኖ ነው ለኔ የምታስረዱኝ? ሂዱና መዝገበ መዝገበ ቃላት ላይ ፈትሹት መርምሩት። እኔ ካልተሳሳትኩ አራት አማርኛ መዝገበ ቃላቶች አሉኝ፣ መዝገበ ቃላት አሉኝ። እንግሊዘኛው መጽሐፍ አለ፣ እንግሊዘኛው መዝገበ ቃላት አለ የቱም ጋር እናንተ የምትሉትን መልእክት አያስተላለፍም። የቱም ጋር ከየት አመጣችሁት? እናንተ አባቶቻችን ይጠቅመናል ብለው ትውልድ ይሰራልናል ብለው ልጆቻቸውን ጃንደርባ ካላሉ እናንተ ማን ናችሁ? ትውልድ ይገነባል ብላችሁ ትውልድን ጃንደርባ የምትሉት ለማን ሊቀ ሊቃውንት ነው ጥብቅና የምትቆሙት? ለየትኛው ምሁር፣ ለየትኛው አስተማሪ ነው ሊቀ ሊቃውንት ጥብቅና የምትቆሙት? ስለዚህ ይህንን ነገር እንድታስቡበት ነው። ትናንትና የነበሩት ቃላት የሚበይኑት ትርጉም ትናንትና የመጡት ጽንሰ ሀሳቦች ወይም የነበሩት ጽንሰ ሀሳቦች ያስተላለፉት መልእክት ትናንትና የነበሩት መሪዎች የጠበቁት እሴት ትውፊት ሀገር ማህበረሰብ ቤተሰብ ገንብቷል። እስከዚህም ደርስ አድርሶናል። እነዛን ቃላት ከሚበይኑት ትርጉም እነዛን ጽንሰ ሀሳቦች ከሚያስተላልፉት መልእክት እነዛን ፕሪንስፕሎች መሪዎች ከጠበቁት እሴት ትውፊት ከለየ ናቸው ድርጊቶችንም ከወኔ አርቀን የአፍ ላይ ልፍለፋ ብቻ ካደረግ ናቸው ከወኔ ከለየናቸው፣ ናቸው ትውልዳችን አይቀጥልም። መግባባት አንችልም። ያንድ እናትና ያንድ አባት ልጆች እንኳን ብንሆን መግባባት አንችልም። መግባባት ባልቻልንበት መጠፋፋታችን ቅርብ ነው። በርታልኝ ወንድማለም።